ሳሎን ላይ ሶመር ህጻን ታቅፎ ሚኒና ቱርካን አብረው ተቀምጠው ግራ በመጋባት ይተያያሉ። ታዲያ ፊት ለፊታቸው ቆማ ያፈጠጠችባቸው ሩቻን እየሆነ ያለውን ነገር የሚያስረዳይ ሰው አለ አለቻቸው። ሶመርም ሚኒ ከባሏ ጋር ተጣልታ አስቸጋሪ ሁኔታ ላይ ስለሆነች ለጊዜው እንግዳችን ትሆናለች አላት። ይህን ቱርካን ከተቀመጠችበት በመነሳት ወደ ሚኒ በመሄድ የተጎዳውን የሚኒ ፊት እያየች እሱ ነው እንደዚህ ያደረገሽ እንዴት ባንቺ ላይ ይህን ያህል ይጨክናል? ትላታለች ወደ ሶመርም በመዞር ሶመር ሚኒ የግድ ዶክተር ሊያየት ይገባል፣ በክለ ዶክተር ደውል አለብን፣ አለበለዚያ እኛ ወደ ሆስፒታል መሄድ አለብን ትላለች። ሚኒም አይ አያስፈልግም፣ አመሰግናለሁ ቱርካን አለቻት። ሶመርና እናቱ ሩቻን በሚኒና በልጇ ጉዳይ ይነታረካሉ። ሩቻን ሚኒ የዚህ ቤት መቆየት የለባትም ቱርካን፣ ብታቅ ምን ልንሆን ነው? ስለዚህ ወደ ቤቷ መልሳት ትለዋለች። ሶመርም አይ ወደ ቤት እንኳን አትመልስም ምክንያቱም ኒያ ተጻኖን ለማገስ ሲሞክር ነው ባይል ያመጣዋት ትንሽ ባክሽ ትንሽ ግዜ ታገሽኝ ሁሉ ነገር አስተካክለዋል ይላታል በዚህ መካከል ፖሊሶች ወደ ቤት በመምጣት የሶመርና አባት ስራ ቦታ ላይ አንድ ሰራተኛ ችግር ስለፈጠረ ለጥያቄ እንፈልግሃለን ብለው ይወስዱታል ሶመርም አባቱን ለመከተል ልብሱን እየቀየረ እያለ ቱሩካን ወደ እርሱ በመምጣት ፖሊሶች አንተን ለመውሰድ የመጡ መስሎኝ በጣም ደንግጫ ነበር ትሏለች በመቀጠልም ለምንድን ነው ግን ለምንድን ነው የሚኔ ባል የን ያህል የጨከነበት ምን እየተካሄደ ነው ትሉዋለች እርሱም ሚኔ ለአስር ዓመታት ረዳት ሰራተኛው እንደነበረች እና የጋብቻ ቀናቸውም እማኛቸው እንደነበረች ከቤተሰቦቻቸው ጋርም ከቤተሰቧ ጋርም ጥሩ የሚባል ግንኙነት ስለሌላት አሁን ችግሬ ስለሆነች ሊረዳት እየሞከረ እንደሆነ ይነግራታል። እርሷም ህፃኗን ስለጠበቃት እንደምትኮራበት ነግራ አቅፈዋለች። የሚኒ ልጅ በጠዋቱ ቤቱን በልቅሶ ሲሞላው ሁሉም ከተኛበት እየተነሳ ወደ ሚኒ ይሄዳል። ሶመር ሶመር ቀድሞ ደርሶ ህፃኑን ተቀብሎ ያባብላታል። ከዛም ቱርካንና ሩቻን ይመጣሉ። ህፃኑንም ካባበሉላት በኋላ ሶመርና ቱርካን ወጥተው ሲሄዱ ሩቻን ስሚ ሚኒ፣ ኒያት እንደዛ ቀልዶብኝ በራሴ ላይ እንዳዝን ካረገኝ በኋላ አንቺ ደግሞ እንደዚህ ሆነሽ መጣሽ ጥሩ ዘር እየተከተላቸው ነው ጥሩ ነው ትላታለች ሚኒም የምን ዜድን ነው የምታወሪው ያለውበት ሁኔታ እያየሽ ትላታለች ሩቻንም ለማንኛውም ለዚህ ቤት እንግዳ ነሽ እስከልጅሽ እስከ ልጅሽ በቅርቡ ወጠሽ ትሄጃታለሽ ትላታለች ሚኒም እስኪ ማን ወጦ እንደሚሄድና ማን እንደሚኖር እና ያለን እናት ሩቻ ትላታለች ሩቻንም በንዴት እናት ነው ያልሽኝ ስሚ ሚኒ ይህን እድል ያጣሽው ከዛ ሰውዬ ጋር እንደተጋባሽ ያወቅኩት ዕለት ነው። ስሚኝ፣ እዚህ ቤት በእንግድነት በምትቆይበት ጊዜያት ሁሉ ቱርካን ያልሆነ ስሜት እንዲሰማት ብታደርጊ ከልጅ ጋር ከዚያም በኋላ አትተያያትም ያያትም ትላጣለች። ይህን ሚኔ በድንጋጤና በንዴት ከተቀመጠችበት በመነሳት በልጅልታስፈራሪኝ እየሞከርሽ ነው ትላጣለች። ሩቻንም በንቀት እያየቻት ምንም መልሳት መልስላት ትታት ትሄዳለች ደሆኑሽ ነስሪንን ሰውነቷን አጥባ ጥፍሯን ቆርጣ ፀጉሯን እያስተካከለቻትላት እያለ ነስሪን ወደ ራሷ እየተመለሰች ስለነበረ ስለ ደሆኑሽ የጻነት ጊዜና የወት ታሪኳ አንድ ባንድ እያስታወሰች ትነግራታለች። ነገር ግን ደሆኑሽ ለምን እንደምትነግራትና ስለምን ታሪክ እንደምታወራ በደንብ አይገባትም ነበር።